ቤት እስኪ ከአንድ ጊዜ ሱቅ ውስጥ ማማ ጠቢቦ የለም? ምን ማን ጠቢቦ የለም ወይ ነበረ? አለ አንድ ጊዜ ጠብቅልኝ፣ በይውና፣ ነኝ ለቁም ነገር ነው የፈለግኩሽ። እሺ። በሰላም አውለ፣ በሰላም ያሳደርከኝ አንተ ቸር አምላክ፣ እንደው ለዚች ልጅ ልብስ ስጣትና ከደህና ባል ጋር አገናኛት ደህናም ባይሆን ብቻ ቢጤዋን ሰጥተህ የልጅ ልጅ አሳይተህ አሳርፈኝ። ምን ፈልገሽ ነው? እስቲ ቁጭ በይ። እኔ እና አንቺ መቼም እንደ እናትና ልጅ ቁጭ ብለን ካወራን ቆየን። አንቺም የዚህ ሱቅ ስራ ፋታ አልሰጥሽ አለ። አይ ከአሁኑ አሁን ሰው ይመጣል እያልኩ በተስፋ እየጠበቅኩ ነው እንጂ ምን ገበያ አለ ብለሽ ነው ቢሆንም ስራ አለኝ ብሎ ብሎ መምጣቱም አንድ ነገር ነው እዚህ ከነጋራ ተፋጠው ቢውሉ ምን ይገኛል እሺ ለምንድን ነው የፈለግሽኝ አንድ የማማክርሽ ጉዳይ ነበረኝ ቁም ነገር ነው እኮ ነገርኛ እሑድ እንግዶች ይመጡብናል ትልልቅ እንግዶች እኛ ቤት እህ እነማን ሽማግሌዎች ከማን ጋር ተጣላሽ? ደግሞ ከማን ጋር እጣላለሁ? ይሄ ጸባ አይደለም ያለምኑ። እና ለምንድን ነው የሚመጡት? ጋብቻ ለመጠየቅ። እማማ፣ እኔ እንደዚህ አይነት ነገር ተኝ ብየሻል። እንዴ፣ ምኑን ነው መተውሽ? በቃ ማግባት ባለብኝ ጊዜ አገባለሁ። ነገር ውስጥ ወዲህ ነው። አንቺ ግን ማግባት ያለብሽ ጊዜ መቼ መሆኑ ነው? በቃ ለትዳርስ ስወስን እኮ። መቼ ነው ለትዳር የምትወስኝ? እድሜሽ ስንት እንደሆነ አውቀሽዋል? ጊዜው ቁጭ ብሎ ይጠብቀሽ መሰለሽ? ማግባቴ አይቀርም። ደግሞ አንቺ አመጣሽ ባል አይደለም የማገባው። እኔም ባል ላምጣልሽ አላልኩ። እና ሽማግሌዎቹ? ነገሩ ወዲህ ነው እያልኩሽ። ገብሬ ነው ይዟቸው የሚመጣው። ገብሬ? ጋሽ ገብሬ? ለምን? ለእኔ ለአንቺ? ምን እኔ እንዳገባ? እኔ እንዳገባ ማንን ራሱን ገብሬ ምን ምነው ደነገጥሽ እና አንቺ ተስማማሽ ሽማግሌዎቹ ገና እሑድ ነው የሚመጡት እያልኩሽ እኮ ነው እሺ ትያቸዋለሽ ለምን ቢላቸዋለሁ ጋሽ ገብሬን ገብሬ ምን ይወጣለታል አንቺ ጋሽ ገብሬ እኮ ለዚህ ቤት ዘመድ ማለት ናቸው እኔ ይሄ ቅርበቱ ነው እንዳገባው ምክንያት ይሆናል አባባ በህይወት ኑሮ ይህንም ቢሰማ ምን የሚል ይመስልሻል እንኳን ሌላ ሰው እጅ አልወደቀች ይላል ገብሬን እንደወንድም የሚያምነው ጓደኛው ጋሽ ገብሬም ቤተሰብ እንደራሳቸው ቤተሰብ እንዲጠብቁ አደራ ተሰጥቷቸው ይህንን እምነት ማጉደል የለባቸውም። እንዴ መጋባትና እምነት ማጉደልን ምን አገናኘው? እስቲ ንገሪ። እንደ ወንድም የሚወዱት ጓደኛቸውን ሚስት ማግባት አያሳፍራቸው? ለምን ያሳፍረዋል? ጓደኝነት እንጂ ዝምድና አለን እንዴ? እሳቸውስ እሺ፣ አንቺስ ትንሽ አታፍሪ? ለምን አፍራለሁ? አልሰራኩ፣ አላመነዘርኩ በትዳር ተሰብስቤ ልቀመጥ ነው ያልኩት። በዚህ ዕድሜሽ? እድሜ ምን ሆነ? አንቺ ባረጅስ። እንደው በብቸኝነት ኖሬ እንድሞት የፈረደብኝ ማን? እስኪ ባል ምን ያደርግልሽ አሁን? አንቺ ባለጌ ስድ! እንዴት ባልገሻል? እባክሽ ሱቅ እያልሽ መዋል ከጀመርሽ ወዲህ እኮ እንዳይን ጥፍት ብለሻል። ሰው ቢሰማ ምን ይላል? ሰው የፈለገውን ይበል። አንቺም እስከ ዛሬ ያልሰማሽው ቀኑ ሲደርስ ይሆናል ብዬ ጋብቻውንም ቢሆን ልጄ የራሷን ችላ ከቤት ካልወጣች አይሆንም ብዬ እንጂ እኔና ገብሬ ልባችን ከተፈቃቀደ እቆይ። ለሰው ብለን አደለም፣ ለአንቺው ብለን ነው። እና አሁን እራሴ ቻልኩ። ምን ቀረሽ እንግዲህ? ማግባቱን እምቢ ብለሻል። ሌላም ስራ ቢሆን ካልተማሩት ታይሆነ። በዛ ላይ ሰነፍ ነሽ፣ ስራ አትወጅም። ኃላፊነትን እንድትለምጅ ብዬ ይህንን ሱቅ ከፈትኩልሽ፣ ምንም ጠብ ያለ ነገር የለም። መቼም እየሰራች ነው ብዬ ነው የማወራው። ቤቱንም ሱቁንም ለቅቅልሽ፣ ይሄዳለሁ። ሩዲያ ሙያ ብለሽ ይዘሽዋል። መቼም ዛቻ፣ እኔም አገባለሁ። ቤት ቤት ቤት ሆይ ሲያረጓ የተሻልተ ለአግባስ ቢሉ በደህና ጊዜ ያላስቀመጡት ባል ከየት ይመጣል። ያስቀመጥኩት ባል እንደሌለ በምን አወቅሽ? እሱማ ሙያ ነበር። ለመሆኑ ማን ይባላል? ለምን ነግርሻለሁ። አርጎት ነው የሆነ ሆነና እሁድ ሽምግልናው ላይ ተገኝተሽ ድጋፍ እንድታደርግልኝ። መቼም ለዚች ብዬ ዘመድ አላስቸገርም እኔ ጋኗ ሽምግልና የሚላከው ቤት ቤት ከሰው ተቆጥረሽ ብገኝም ጋብቻውን አልፈቅድም። ምክንያት ሽስ ቢሉ ሽስ እድሜዋ ከጋብቻ እድሜ ያለፈችን ሴት ለባል አልሰጥም እላለሁ። ውጭ ውጭልኝ! ድራሽሽ ጥፋ! ባለጌ!

እሺ ንፍትሽን፣ እንኳን እናቴ ለምን አገባሽ ብሎ እንደዚህ መሆናል አለ እንዴ! አይነት ምን ያናድዳል ይሄ እንዴ? አረ ደስ አይልም። ይመቻችሁ ማለት ነው እንጂ በሰው ፍቅርም አንድ ዲሞን ሙድ የለውም። አረ ዝም። በእናቴ ሰው መጣ። የለም ምን አገባሽ የማንት መስላሽ አንቺ እስቲ ፈልፈላ ደሞ እኮ የምታገባው ስለ ሀብዩ ባላናት ጋሽ ገብሬ እኔ እንደውም ጋሽ ገብሬን ባያገቡ ነበር የሚያናድደኝ። ጋሽ ገብሬ የገባቸው ሽማግሌ ናቸው። ምን አደረጉኝ ብሎ ይፈነግሏቸዋል። ምን ማለት አላውቅም። እንዳት ብቻ ጋሽ ገብሬ የማዘርሽ በፍሬም ደሞናቸው ነው ማንንም ጠይቂ። ከዚህ ሰፈር ስለ ሁለቱ እና ስለ ሁለታችን የማያውቃለ፣ እናንተም ታውቃለ። አንዳንዴ እንዲህ ቆመሽ እኔን እኔን እያየሽ አይደለም ልሻ ውደሽ የሚገቡ ጉድጓድ ግባ ጠላት እንደዚህ እሺ አንተ ለምትደበከኝ እምታውቂ ነው መሰለኝ። ደሞ ስንት የሚወራ ያለ ያረጃ የፍቅር ወሬ የማወራው ለምንድን እንደሚጋባ ታውቃላችሁ። ለመጋባት መወሰናቸውን አሁን ገና አንቺ ነበርሽ። እነማማ ግን አልፎ አልፎ ለምን ተጠቃላ የምን እንደ ጎረብዛ በአጥር መዝለል ነው እያሉ ሲያወሩ፣ ሰ የት ነው እባክህ የሚጠቃላሉት? እዚህ ግን ነው እንዴ ታዲያ ጋሽ ገብሬ ከአንዷ ልጃቸው ቤት ወደ አንዱ ልጃቸው ቤት ከአንዱ ዘመዳቸው ቤት ለጥፎወርቅ ቤት በመሸባቸው የሚያዱ እንግዳ ደሎ የግል ቤት ያላቸው ወዴት ይጠቃልላሉ ነው ነገሩ። ይመቻቸው ባክሽ ይጋሙ። አንቺም አግቢ። ማንን አገባል እኔ የማንን ጎፈሬ አበጥራለሁ? ብርድ ከፀሐይ የሚፈራረቅብኝ አንቺን ፈልጌ መስሉ። ለልደሽ ደግሞ አገባለሁ። የእኔ አለማግባት ይከነክናቸው የለም

ሎርበቅ ምን ተስፋለኝ ራት ልጋብዝሽ? እሺ እሺ። ምነው? ምንም ተዘጋጅተሽ ጠብቂኝ። አስራ ሁለት ሰዓት አካባቢ በዚህ ሳልፍ እጅ ሺ ይዤ። እብስ። አሁን ታ ልትሄድ ነው? ቤቴ። ለምን ለምን? ሳንቲም ልፈልጋ ደግሞ። ፍቅር ዕድሜ የሚኖረው ተነፋፍቀው ሲገናኙ ነው። ጉረኛ። የጠግስህ የእጁን አፈስ ማለት እንግዲህ ይሄ ነው። እንደምንዋልሽ ምህረት ደህና አልክ ባህሩ ቤቢሹ ተሻላት ደህና ናት አሁን ተኝታለች ምኗን ነው አሉ ግን ሀኪሞቹ አይ ማማ ጥፍ ወርቅ ቅጭት ነው ብለዋልሽ ተዋት አሁን ትንሽ አለ ብሏታል አይዞሽ ያው ልጅ እየታመመ ነው የሚያድገው እሱ ሰው ወደ ውስጥ አትገባም ታዲያ ኃይሉን ፈልጌው ነበር አብራችሁ የነበራችሁ መስሎኝ ኧረ እኔ ዛሬ ከነጋም አላየሁትም ያልጋውን ጉዳይ ወስኛለሁ በዛሬው ዕለት ሁሉንም ጨርሼ አድራለሁ ብሎኝ አይደለም እንደውጣው ለእኔ አልነገረኝም ደውለት እንዴ። እኔማ ዛሬ ነጻ ስለሆንኩኝ እንድንጨርሰው ፈልጌ ነበር። ታዲያ ሄደህ ለምን አትሰራው? ቤቱ ይጠፋል። አይ የሚጠፋኝ እንኳን አይመስለኝም። ያልጋው ዲዛይን ደግሞ እሱ ጋር ነው። ደውልለታ። ዲዛይኑን እቃውን ስናጓጉዘው ያዘው ብሎ ሰጥቶኛል። እኔ ጋር ነው። እንዴት አምኖ ሰጠህ? እባክህ አሁንማ አብረን እየሰራን አይደል? ካልተማመንን እንዴት ይሆናል? ታዲያ ምንን ቸገረ? አልገባኝም። አይ እሱ ባለበት ቢሆን ይሻላል ብዬ ነው ናቱ ግቢ ኃይለኛ ውሻል ድምፅ በሰማ ቁጥር እንደ ጉድ ይወረወረ። በቃ ደውለለት ደውልለት። አይ አይቆይ ነይ ጋር ለምስለ አንሰው ኃይሉ። ሃሎ ሃሎ፣ ኃይሉ ባሩ ነኝ። ሰላም ነው? አሁን ዛሬ ነጻ ነኝ። መሄድ እንችላለን ወይ ልልህ ነው? እናልከኝ ነገ አልችልም። አዎ ነው በቃ፣ ሌላ ጊዜ ይሁና። ጥሩ ነው ይቅናህ። እንግዲህ ምንም አይደለም። የት ሆኖ ነው? ወደ አሜሪካ ስልክ እየደወልኩ ነው። ከአሜሪካ ስልክ እየጠበቁ እንጃ። የነገረኝን አልያዝኩትም። ምን ብር ለመላክ ይሁን፣ እንዲልኩለት ለመጠየቅ እርግጠኛ አይደለሁም። ነው በቃ ዛሬ አልችልም ብሏል። እኔም ወደ ጓደኞቼ ሊሄድ ምናልባት ሀሳቡን ለውጦ ከፈለገኝ እንግዲህ ይደውልልኝ። በቢሹን እግዚአብሔር ይማራት። አሜን። ባህሩ፣ ይቅርታ፣ አንድ ነገር ላስቸግረህ። የምችለው ከሆነ ምን አለበት ካልጋው አልጋውን ከምትሰራው ሂሳብ ጋር ተጨምሮ የሚሰጠው አንድ ሁለት መቶ ብር ይኖራል። አሁን ላስቸኳይ ጉዳይ ፈልጌ። አልጋውን እኮ በትብብር እንጂ በክፍያ አይደለም የምሰራው በኋላ ኃይሉ ሲመጣ ከእሱ ተቀብዬ የምመልስልን ወይም አንተ እራስህ ትቀበለዋለህ። እስኪ አሰሬ ለእቃ መግዣ ከደንበኞች ላይ ተቀበለው ቀብድ እኔ ጋር አለ። እሱ ልስጥሽ እንዳልኩሽ እስከ ማታ ነጻ ስለሆንኩኝ ገባ አልሄድም። እስከ ማታ እኮ ነው የምታበድረኝ። ኃይሉ እንደመጣ ወዲያው ነው የምመልስልን። እሺ፣ ምን ችግር አለው። እግዚአብሔር ይስጥልኝ። ያንተ ብድር መቼም እንዴት እንደምመልስ አላውቅም። ሁለታን እግዚአብሔር ይክፈል። ምን አደረኩልሽ ብለሽ ነው። በይ ሰላም ወይ። እሺ ሰላም ወይኔ። ምረ ለስንቱ እንዳላበድርኩ ዛሬ ነው ወርጄ እና ተዋርጄ። ሰዎች ተመልካችሉ? እዚህ ዘንጠ አይቼ አላውቅም። አልዘንጥም እንጂ አንዳንዴ ስራ ከምፈታ ብዬ ስዘንጥ ሰይጣን እንኳን በቁንጅና ይስተካከለኝ። ጉራኛ ደሞ ስራ ከምፈታ ትላለ። መቼ ስራ ሰርቶ የምታውቀው? ምን ልሰራ ይችላል? ንገሪያ። ወንድምናቶቼ እኛ ጋር ትመጣለህ ብለው ተስፋ ሲሰጡኝ ትምህርቴን አቆምኩ። ከነገ ዛሬ ወረቀቱን ልካሉ ያልኳን ጋት

ባልወድሽ እንደዛ ሰፈሩ እስኪታዘበኝ ሱቅሽ በር ላይ እየተሰጠው ስለምንሽ ኖርኩ። እስኪሞች በለኝ። ለምን ትሞቻለሽ? እነዛ ሳላምጥና ሱቅሽ መስኮት ላይ ስለጠፋች ኖርኳቸው ማስቲካዎች መስኮት። ከምር ንገረኝ። እስኪ ምን ልንገርሽ? ትወደኛል። መልሴን ታውቂዋለሽ። እሺ፣ እንዴት እንደምትወደኝ ንገር እንዴት እንደምወድሽ አሳይሻለሁ እንጂ አልነገርሽም። ምኔን የወደድከው? አንቺን ጣማማ እና ስድብሽ። እሺ ለምን ነኝ ማግባት ፈለግ? አንቺ ነሽ ልታገቢኝ የፈለግሽው። አንተ አትፈልግም? አግኝቼ ነው ግን ግን ምን? ሁሉም ቀስ በቀስ እንዲሆን ፈልጋለሁ። ማለት ቀስ በቀስ እንዴት? መጀመሪያ አስምሻለሁ ያምሩ ይቅር። ከዛ አብረን እናድራለን

ደግሞ ማማ ብታውቅ አንጠልጥላ እንደምትገለኝ ታውቃለህ። ካላደርሽ እራት ልጋብዝሽ ስልሽ ለምን እሻልሽ? እራት መብላት ማለት አብሮ ማደር ነው? ሴት ነሽ፣ መቼ የሚሄንን መገመት አያቅሽ። ኦ ታየኝ እኮ። ደግሞ ስለምን አታድርም? ገና ልታገበኝ አይደል እኮ። ቀስ ብዬ ነው አንቺ። ቀስ ስትይ ማዘርሽ ሙሽራ ተብሎላቸው ያገባል ልብ ብዬሽ አላየውም ነበር። ብዙ ጠጣህ እንዴ? ከሁለት ቢራ በላይ አላዘዝኩም። በደንብ ጠጣሁን የተናገርከውን እንድትረሳ ይቱ እንደር ምናምን የምትለው ከጠጣው ሌላ ጉድ ነው። ልቀቀኝ። በእናት አንተ ካሁን በኋላ ልትስመኝ ከሞክር ቀጥ ብዬ ነው የመወጣው። የት ቤት? ሰዓት እንዴት? ስንት ሰዓት ቢሆን ታክሲ ይዤ ያልሄድም። አመሸሽም አደርሽም እቤት ስትገቢ የሚጠብቅሽ ጥያቄ እንደሆነ አንድ ነው። የእኛ ጎረምሳ ለመሆኑ ከማጋ ነበርሽ ጉድ ነው ዲቃላሽ እንዳታመጭ አሁንማ ስላንተ ማወቅ የለባትም ሽማግሌ ከተላከ በኋላ ባይሆን ይሻላል ዋናው እኔ ም ላገባ መሆኑን ማረዳቷ ነው እንችማ ማግባትሽም መቼ ነጋባ እኔ ዛሬ ሁን እያኩሽ ነው ሙዛዛ ስንት ታሁን፣ የተጠየከውን አትመልስም? አላየኋትም አልኩሽ እኮ። ሁሉም ሰው ከተኛ በኋላ አንተ አይደለህ ወይ የውጭን በር የምትቆልፈው? እንዴ ታዲያ እኔ የገባውና ያልገባውን ሰው እያረጋገጥኩ ነው እንዴ እምዘጋው? ለምን አታረጋግጥም? እንደው ተገኘ ተብሎ ሰው ላይ በር መጠርቀማ አለ እንዴ? ነገርኩሽ እኮ እኔ የሱቁን መዘጋት ሳይ ገብታ የተኛሽ መሰለኝና በሩን ዘጋሁት። ደግሞስ ተቆልፎባት ከሆነ አታንኳኳም? ቤቷ አይደለም እንዴ? ልጅ አንድ ነገር ትሁንና ብቻ ዛሬ ምንድነው የምትይው ማማ እኔ ሄደችበትን አላውቅም። አላየኋትም አልኩሽ። የእሷ የትማደር እንዴት ነው የእኔ ጥፋት የሚሆነው? አንተ ባለጌ ስድ አፈ ሞልቴ የት ማደረች ስትል አታፍረ? አብራችሁ አላደጋችሁም? አብራችሁ አልበላችሁም? አልጠጣችሁም? ክፉ ገጥሟትስ ቢሆን ብለህ ትንሽ ደንገጣት ትለህ ያለችበትን ለማወቅ ሞባይሏ ላይ ደወልኩ፣ ዘግተዋለች። ከዚህ በላይ ምን ላድርግ? ጓደኞቿን አታውቅም? እረ እኔ አላውቃችሁም፣ አላየሁም፣ አላውቅም። እንደ መቼ ይሁን ደግ ነገር ካፈው የሚወጣው ባትወለድህ እህትህ አይደለች ትልቅ ሴት ናት። እራሷን መጠበቅ ትችላለች እ ስናአንታት ትነግረኝ እኔ ያሳሰበኝ እዚህ ሳትወጣ መቅረቷ በች ሕፃን ልጅ ናት። ንዴት እሷ የሄደችበትን ተናግረ አትወጣም ሰው ያስባል አይባልም ነገሩማ ትንሽ ዘጋጅተን ነበር እ ነገር ያላልኩትም እንጂ ቤቱንም ሱቁንም ለቅቄልሽ ሄዳለሁ ብላ ዘታ ነው ምን ሆንኩኝ ብላ እስቲቶ እንዲያው ምነው፣ እኔስ በቀረብኝ። እኔ አተርፍ ባያ ጉዳይ። እስኪ አንድ ቦታ ካለች ደውዬ ላረጋግጥ። የት ቦታ? ስልኩን ገና ጠያቄ ነው። ግን አንድ የምጠረጥረው ቦታ አለ። ብቻ እሷ በሰላም ትገኝ። እግሯ ላይ ወድቄም ቢሆን ይቅርታ ጠይቃል። ወይ እሷ መስላኝ። እንዴት ልቤ ቀጥ አለ። እንደናደራችሁ በጠዋቱ ከየት ነው? ኧረ እባካችሁ የጨነቀ ነገር ገጥሞኛል። ምን ነው? ምህረት ቤቢሹን ይዛት ሄደች። የት? ጥላዬን ሰዓት ሄድ አትቀር ጥላዬን ሰዓት ሄድ አትቀርም። ተጋጭታችሁ ነበር? አዎ፣ ከቅርብ ጊዜ ወዲህ መነጫ ነጫ ብዝታ ነበር። በእኔ ተስፋ እየቆረጠች ነበር። እንዴት ያለቀን ነው ዛሬ፣ እባካችሁ። ቆይ ታዲያ ፈለካት? ያልፈለግኳት ቦታ የለም ቤተሰቦቿ ጋር፣ ጓደኞቿ ጋር ልትሄድ የምትችልበት ቦታ ሁሉ ጠየቁ። ሁሉም እኛ ጋር አልመጣችም አሉ። በዛ ላይ ስልኳን አጥፍተዋለች። ቤት አላደረችም ማለት ነው። ማታ አምሽቼ ነበር የገባሁት፣ ስመጣ የለችም። ቤቢሹን ይዛ ዘመድ ጋ ውላ ይሆናል ብዬ እየጠበኳት እንቅልፍ ወሰደኝ። ሌሊት ስነቃ የለችም። አይነጋ የለም የሆነ ነግቶ ባጠያይቃትም የለችም። እንደው እንደው እንዴት ያለ ብር ነው ባካችሁ! እኛም እኮ ብሌን ጠፍታብን የምንቆራጠጠው። ብሌንም? አሃ። ቤት አላደረችም? እናስ? ያለመደባት ካለዛሬም እኮ ደጅ አድራ አታውቅም። ምናልባት አብሮ የሆኑ እንዴ? አሃ፣ እውነት አንድ ላይ የሆኑ እንዴ? ሰራተኛውን ትላንት ስጠይቃት ከሰዓት በኋላ ጀምሮ አላየዋትም ብላ ነበር የነገረች። እኔም ብሌንን ከትናንት ጧት ወዲህ አላየዋትም። ብሌንም ስልኳን ዘግተዋለች። አሁን የት ተብለው ይፈለጋሉ። እስቲ አንድ ላይ የሚወስድ እኔ የማላቀው፣ ምን ምክንያት ሊፈጠር ይችላል? ጭንቅላቴ ተበጠበጠ። ምን አለበት ለአንድ ሰከንድ ብታዳምጠኝና ይቅርታ እንኳን ጠይቂያት ብሄደች ምን አጥፍታል? እኔ የምረባ ሰው አይደለሁም፣ ለራሴም ለሷም አልጠቅም። ይበለኝ። ልጄን ልጄን ግን፣ ቆይ ቤቢሹ ታማ ነበር አይደለም? ምናልባት ሐኪም ቤት ወስዳት ቢሆንስ? ወይ ደግሞ ሌላ ቦታ። ልጅቷ የታመመችው ቅጭት ነው ድናለች አሁን ምን ሆነች ልትል? አይደለም እኮ እኔ ቤቢሾን አሟት ሊሆን ይችላል ያልኩበት ምክንያት ለአስቸኳይ ጉዳይ ብላ ከኔ ብር ስለወሰደች ምናልባት ለህክምና ፈልገው እንደሆነ ብዬ ነው። የምን ብር? አይ ማታ ኃይሉ ሲመጣ መልሳለሁ ብላኝ ለእቃ መግዣ የተቀበልኩትን ሁለት መቶ ብር ቀብድ ሰጥቻታለሁ። አቤት አቤት አቤት አቤት! አሁን አንተም ለማበደር በቃ ህና በአደባባይ ትፏልላለን ከባለቤቷም ደብቃ ሊሆን ይችላል የወሰደችው። አበደርኩም ነው ሰው ትዳር መሃል ትገባለች። ከኃይሉ ውሰድ እኮ ነው ያለችው። እኔ ስለዚህ ብር ምንም ማውቀው ነገር የለብም። እስኪ ለማንኛውም ትገኝና ለብሩ ያደርሰናል። ቆይ ብሌን፣ የት ነኝ ብላ ነው የሄደችው? እዚህ ነኝማ፣ አባት ነው መውጣቷንም፣ ሳናይ ቤት አለማደሯ እኮ ነው ያሳሰበን። ፈልጌ ፈልጌ ሳጣት ተስፋ ቆርጬ ፖሊስ ጣቢያ ላመለክት ነበርኩ አመጣጤ። ታዲያ ምንን ብቻ ነሄድከው የኔ ዋስ የብላት ጅባል ጮህ ብሎ ምኑን አርፌ የተቀመጥኩት? ወይኔ ልጄ፣ ወይኔ። በሉ ተነሱ፣ አብረን ሄደን አፋልጉን ብለን ፖሊሶቹ እግር ላይ እንወደቅ። አንዷን፣ አንዷን ልጄ፣ አንዷን ልጄ። እኔ ድምጽ ይጥፋልሽ እናቴ፣ ምነው ለኔ ባረገው። ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።